መሬት ዝርግ ናት ብለው የሚያምኑ ሰዎች ሌላኛው መከራከሪያቸው ሮኬቶች ወደ ሰማይ ሳይሆን ወደ ጎን መተኮሱ ነው። ሮኬት ዓላማው ከምድር ለቆ እንዲወጣ ከሆነ የምድርን አየር በስቶ ለመውጣት የሚቀለው በቀጥታ መሄድ እንጂ ወደ ጎን አይደለም። ሮኬቶችን ወደ ጎን የሚተኩሱት ምክንያት መሬት ክብ ናት የሚሉ ሰዎች ሲያስረዱ ወፍራሙን ከባቢ አየር ለመብሳት እና የመሬት ስበትን ለመቀነስ ነው ቢሉም ሮኬቱ ካለው ጉልበት ሲነጻጸር ከባቢ አየሩ ወይም አትሞስፌር እና የመሬት ስበት ጉልበት ግምት ውስጥ የሚገባ አይደለም። በእንግሊዝኛው ነግሊጅብል ነው። በተጨማሪም ከባቢ አየር በሁሉም ቦታ ያለ ሲሆን እንደውም ርቀት በመጨመር ሮኬቱን ለማስወንጨፍ የሚያስፈልጉ ግብዓቶችን እንዲጨምር ያደርገዋል። ይህ ሐሳብ ከማጭበርበሪያ ሐሳብ የዘለላ አይደለም። መሬት ዝርግ ናት የሚሉ ሰዎች ስፔስ ኤክስ ፋልከን 9 ከጠፈር ጋር ተጋጭታ ውሃስታን ቦራጭቅ ያለውን ሮኬት እንደማስረጃ ሲያቀርቡ የሚተኮሱ ሮኬቶች ወደ ጎን የሚተኮሱት ውቅያኖስ ላይ እንዲወድቁ ታስቦ እንደሆነ በማስረጃ ያቀርባሉ። ይህ ቪዲዮ የተሰራው ለመዝናኛ ነው።